የመጨረሻው ከኢንፎርሜሽን ሽፋን አንፃር የሰኪዩር ሞባይል ባንኪንግ ነው። ይህን በብዙ ሀገር እንደምታውቁት ሰዎች የባንክ አካውንት ባላንሳቸውን በሞባይል ቼክ ያደርጋሉ፣ በሞባይል ይገበያያሉ፣ ገንዘብ ትራንስፈር ያደርጋሉ። እኛ ሀገር እንደዚህ አይነት ሳለ መስራት የግድ ደፍተራችን ይዘን ወደ ባንክ መሄድ አለብን፣ መሰለፍ አለብን። ይሄ ነገር አይሲቲ ካጎናጸፈን መልካም ነገሮች አንዱ በመሆኑ ኢትዮጵያም ወደዚህ መግባት አይቀርም በርካታ ጠቤት ሀገሮች እየጀመሩት ስለሆነ እኛ ቀድመን የጀመር ነው የሞባይል ማርኬት ሲስተሙን ሲስተሙ ሰርተናል። ቀድመን ለመስራት የሞከርንበት ምክንያት ሁለት ነው። አንደኛው ገንዘብ ስለሆነ ትራንዛክት የሚሆነው ሲስተም ሹድ ቢ ቬሪ ማች ቶሎ የሚወጣ ነገር አይደለም። በደንብ ተብጋርቶ የማይጠቃመውን ቼክ ማድረግ ያስፈልጋል። ሁለተኛው ወደ ውጭ የመውጣት ፍላጎትን ከፍተኛ ስለሆነ ቅድም ባልኩ መሰረት አለም አቀፍ ስታንዳርድ የጠበቀ መሆኑን አሹ ማድረግ ያስፈልጋል። ራሱ ሲስተሙም ሎካል ብቻ ሳይሆን ኢንተርናሽናል ትራንዛክሽን ይወስድ የሚችል በዚህ መሰረት ሲስተሙ ተሰርተዋል። እስካሁን ስራ ላይ ያልባለም በቅርቡ በኮታይ ደረጃ ይጀመራል የሚል ሀሳብ አለ። እንግዲህ ከኢንፎርሜሽን አሹራንስ አንፃር የኢሜል፣ የፋክስ፣ የቴሌፎን እና ሞባይል ባንኪንግ ሲስተሞች ተሰርተዋል። እነዚህን ኢንፎርሜሽን አሹራንስ መውሰድ ይቻላል ማለት ነው።